ሰላም ጤና ይስጥልን ተመልካቾቻችን፣ የመስከረም 26 2018 የዕለተ ሰኞ የናሁ ዜናችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው። ረዲት ጌታቸው ነኝ። አርስተ ዜና የገንዘብ ሚኒስቴር በፍራፍሬ ጭማቂ አምራቾች ላይ የተጣለውን የአመታት የኤክሳይዝ ታክስ ውሳኔ አገደ። ግብጽ የህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ያቀረበችውን ክስ ኢትዮጵያ ውድቅ አደረገች። ወደ ውጭ ስናልፍ በሞቃዲሾ እስር ቤት ላይ ጥቃት የከፈቱ ሰባት የአልሻባብ ታጣቂዎች በሶማሊያ የጸጥታ ኃይሎች መገደላቸው ተገለጸ። ወደ ቀዳሚ ከለውጡ በፊት ይመዘገብ የነበረው የኢትዮጵያ ኢኮኖሚያዊ እድገት በዘላቂ የፋይናንስ መሰረት ያልተዋቀረና ሀገርን ለከፍተኛ እዳ የዳረገ እንደነበር የኢፌዴሪ ፕሬዚዳንት ታዬ አስቀስላሴ ገለጹ። ፕሬዚዳንቱ ዛሬ መስከረም 26 2017 ዓ.ም ስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን የጋራ ስብሰባን በይፋ አስጀምረዋል። በዚህ ወቅትም መንግስት የኢኮኖሚ መዛባቶች የሚያርሙ መጠነ ሰፊ የኢኮኖሚ ማሻሻያዎች ተግባራዊ በማድረጉ የውጭ ንግድ ወይም ደግሞ ኤክስፖርት የውጭ ምንዛሬ ክምችትን ማሳደግ ተችሏል ብለዋል። ሀብታም አያሌው ተጨማሪ አላት። ስድስተኛው የህዝብ ተወካዮችና የፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ዘመን የጋራ ስብሰባ የመክፈቻ ስነስርዓት በዛሬ ሁለት መስከረም 26 ቀን 2018 ዓ ተካሂዶ ውሏል። በዚህ ወቅትም የኢፌዴሪ ፕሬዚዳንት ታያዝ ስላሴ በስድስተኛ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛው የሥራ ዘመን የ2018 የጋራ የመክፈቻ ስነስርዓት ላይ የ2018 የመንግስት ዋናውና ዋና አቅጣጫዎች ላይ ንግግር አድርገዋል። ፕሬዚዳንቱ በተጠናቀቀ 2017 በጀት ዓመትም የተገኙ የሀገርና የመንግስት ውጤቶች ላይም ሰፋ ያለ ንግግርን አድርገዋል። በዚህም ከለውጡ በፊት ይመዘገብ የነበረው የኢትዮጵያ ኢኮኖሚ እድገት በዘላቂ ፋይናንስ መሰረት ያልተዋቀረና ሀገርን ለከፍተኛ እዳ የዳረገ ነበርን ብለዋል። በመሆኑ መንግስት እነዚህን የኢኮኖሚ መዛባቶች የሚያርሙ መጠነ ሰፊ የኢኮኖሚ ማሻሻዎችን ተግባራዊ በማድረግ የውጭ ንግድ ወይንም ኤክስፖርት የውጭ ምንዛሬ ክምችትን ማሳደግ ተችሏል ብለዋል። እንዲሁም መንግስት ኢኮኖሚውን ከድሃ ጥገኝነት በማላቀቅና ወደ ኢኮኖሚ ሉዓላዊነት የማሸጋገር ወሳኝ ምዕራፍ ከፍቷል ብለዋል። በዚህም መሰረት የሀገሪቷ ኢኮኖሚ በ2017 በጀት ዓመት 8.8 በመቶ እድገት ማስመዝገቡን ፕሬዝዳንቱ ገልጸዋል። በዚህም በ2016 በጀት ዓመት በግብርናው ዘርፍ ብቻ 1.2 ቢሊዮን ኩንታል ምርት ተመርቶ የነበረ ሲሆን በ2017 በጀት ዓመት 1.57 ቢሊዮን ኩንታል ምርት የተመረተ በመሆኑ ይህም ከቀደመው ዓመት የ24.7 በመቶ ብልጫ እንዳለው በማብራሪያቸው ጠቅሰዋል። በተመሳሳይ የኢንዱስትሪዎችን የማምረት አቅም ከነበረበት 56 በመቶ በበጀት በዓመቱ ወደ 65 በመቶ አድጓል ብለዋል። እንዲሁም የወርቅ ምርትን በ2016 በጀት ዓመት ከነበረበት 3.9 ቶን በ2017 በጀት ዓመት ወደ 38.7 ቶን አድጓል ብለዋል። በተጨማሪም ከውጭ ንግድ ወይም ኤክስፖርት በ2017 በጀት ዓመት በታሪክ ለመጀመሪያ ጊዜ 8.3 ቢሊዮን የአሜሪካ ዶላር ገቢ ተገኝቷል ያሉት ፕሬዚዳንቱ ይህም ከ2016 በጀት ዓመት በ116 በመቶ ብልጫ አለው ብለዋል። ፕሬዚዳንት አያዝቀ ሥላሴ በማብራሪያቸው ማክለው የኑሮ ውድነቱን ለመቀነስ በተደረገ ተከታታይ ጥረትም የዋጋ ንረቱ በሰኔ ወር 2016 ዓ ም 19.9 በመቶ ከነበረበት በ2017 በጀት ዓመት ተመሳሳይ ወር ላይ ወደ 13.9 በመቶ ዝቅ ማድረግ ተችሏል ብለዋል። በመሆኑም በተያዘው ዓመትም መንግስት የዋጋ ግሽበትን ወደ ነጠላ አሃዝ ለማውረድ የጀመራቸው ተግባራት ተጠናክረው እንደሚቀጥሉ ፕሬዝዳንቱ ጠቁመዋል። እንዲሁም በበጀት ዓመቱ ለመንግስት ሰራተኞች የደሞዝ ማሻሻያ በማድረግ 4760 የነበረው ዝቅተኛ የደሞዝ ወለል ወደ 6 ብር ማሳደግ መቻሉን የገለጹት የኢፌዴሪው ፕሬዝዳንት ታዬ አጽቀ ስላሴ በ2017 በጀት ዓመት መንግስት ከብሔራዊ ባንክ ምንም አይነት የቀጥታ ብድር ሳይወስድ የበጀት ዓመቱ ማጠናቀቅ መቻሉን አንስተዋል። ከዚህ ባለፈ ስለ ማህበራዊ መስተጋብር ያነሱት ፕሬዚዳንቱ ለትውልድ ኤስቴት መሸርሸር ዋነኛ ምክንያትና መነሻው የትምህርት ጥራት ችግር መሆኑን መንግስት በጽኑ እንደሚያምን ጠቁመዋል። ስለሆነም ይህንን ሳንካ ለመቅረፍ ባለፈው በጀት ዓመት መንግስት የትምህርትና ስልጠና ፖሊሲን ቀርጾ ተግባራዊ ያደረገ ሲሆን ዝቅተኛ ገቢ ያላቸው ተማሪዎችን በትምህርት ቤት የምገባ የመገባ ፕሮግራም ውስጥ በማካተት ከትምህርት ገበታ እንዳይቀሩ ማድረጉን ገልጸዋል ከዚህ ባለፈ በተለያዩ የሀገሪቱ አካባቢዎችም የሚታዩ ግጭቶችና የሰላም መደፍረሶችን በማብራሪያቸው ያነሱት ፕሬዝዳንቱ መንግስት የእርቅና የሰላም አማራጮችን በመከተል የሀገሪቱን ሰላም አስተማማኝ ለማድረግ እየሰራ ነው ሲሉ ተናግረዋል ፕሬዝዳንቱ በንግግራቸውም በየቦታው የሚታዩ ግጭቶችን በኃይል ማድረቅ እና ማስተካከል የሚቻል ቢሆንም ዘላቂ ሰላምን የሚያረጋግጡ ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው ብለዋል የሰላም ጉዳይ ከባለፉት ጥቂት ዓመታት ጀምሮ እስካሁን ሲሰራበት መቆየቱን ያነሱት ፕሬዚዳንቱ በተያዘው በጀት ዓመትም የመንግስት ትኩረት ሆኖ እንደሚቀጥል አስታውቀዋል። በዚህ መሰረት የእርቅና የሰላም አማራጮችን በመከተል የሀገሪቷን ሰላም አስተማማኝ ለማድረግ መንግስት በቁርጠኝነት እየሰራ ይገኛል ነው ያሉት። ፕሬዚዳንቱ በንግግራቸው ምንም እንኳ በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነትና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማሸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚል መርህን በመከተል በዛሬው ብልሃትና ትዕግስቱ ለ ነገው ዘላቂ ሰላም የሚበጃ አካሄድም መርጧል ብለዋል። ይህ እምነትም ሀገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለውን ፋይዳ የላቀ መሆኑንም በአጽንኦት ገልጸዋል። ይህንን አጋጣሚ በመጠቀምም ለሀገራዊ ምክክር ስኬታማነት መላው ህዝብ እንዲሁም ሊቃን የበኩላቸውን እንዲወጡ ፕሬዚዳንቱ ጥሪ አቅርበዋል። በተጨማሪም ፕሬዚዳንቱ በመክፈቻ ንግግራቸው ካነሳቸው ጉዳዮች መካከል አንዱ የሆነው የባህር በርን ጥያቄ ሲሆን የኢትዮጵያ አስተማማኝ ዘላቂነትና ፍትሐዊ የባህር በር ጥያቄ በዓለም አቀፉ ማህበረሰብ ዘንድ የሚያገኘው ተቀባይነት እያደገ መምጣቱን ተናግረዋል። የኢትዮጵያ ውጭ ግንኙነት ማዕከልና መሰረታዊ ማጠንጠኛውን ብሔራዊ ጥቅምና የዜጎቿ ክብር መሆኑንም በዚህ ወቅት ገልጸዋል። በዚህ መነሻነትም የኢትዮጵያ የጂኦ ስትራቴጂካዊ ቁመና በማደራጀት ላይ እንደምትገኝ አስረድተው የኢትዮጵያ ውጭ ግንኙነት ስትራቴጂካዊ ምርጫም ከታዛቢነት ወደ አጀንዳ ተላሚነት፣ ተጽዕኖ ፈጣሪነት ማሸጋገር መቻሉን ማብራርተዋል። በመሆኑም በድንበር ተሻጋሪ ሀብቶቿ ፍትሃዊ ተጠቃሚነትን በዚያው ልኬትም አስተማማኝ የባህር በር የማግኘት መብቷንም ማረጋገጥ እንደሚኖርባት አጽንኦት ሰጥተዋል የኢትዮጵያ የህልውና መሰረት በሆኑት ሁለቱም ታላላቅ የውሃ ሀብቶች ዙሪያ መንግስት ያልተቋረጠ ሰላማዊ ዲፕሎማሲያዊ ስራዎችን በማከናወን ላይ እንደሚገኝ ማስታውቀዋል እስካሁን በተደረጉ ጥረቶችም ሶስት ጉልህ ውጤቶች ማስመዝገብ መቻሉን ያነሱት ፕሬዚዳንቱ በመጀመሪያ ታላቁ የኢትዮጵያ ህዳሴ ግድብ አጋጥሞት የነበሩ ፈተናዎችን በማለፍ ማጠናቀቅና በደመቀ ስነስርዓት ማስመረቅ እንደተቻለ ማስታውሰዋል በሁለተኝነትም የኢትዮጵያ አስተማማኝና ዘላቂ የባህር በርን የማግኘት ጉዳይ ከፍ ወዳለ ደረጃ ከተሸጋገረበትና ፍትሐዊ ጥያቄን በዓለም አቀፉ ማህበረሰብ ዘንድ እያደገ የመጣ ቅቡልነት ማግኘቱንም ተናግረዋል። በሶስተኛ ደረጃም በውጭ ሀገራት ለእንግልትና ለችግር የተጋለጡ ዜጎችን በክብር ወደ ሀገራቸው የመመለስ ስራ መሆኑን አንስተው በቀጣይም ተጠናክሮ የሚቀጥል ስራ መሆኑ አስገንዝበዋል። በመሆኑም በተለያዩ የዓለም ክፍሎች የሚኖሩ ኢትዮጵያን በሀገራቸው የልማት ግንባታ ላይ የነቃ ተሳትፎ የሚያደርጉበትን ምህዳር በመፍጠር የሚከናወኑ ተግባራት ተጠናክረው እንደሚቀጥሉ ፕሬዝዳንቱ አረጋግጠዋል። የገንዘብ ሚኒስቴር በፍራፍሬ ጭማቂ አምራቾች ላይ የተጣለውን የአመታት የኤክሳይዝ ታክስ ውሳኔ አገደ። የገንዘብ ሚኒስቴር የገቢዎች ባለስልጣን በሀገር ውስጥ የፍራፍሬ ነክ መጠጥ አምራቾች ላይ ከስድስት አመታት በፊት በወጣ ደንብ ላይ ተመስርቶ እንዲከፈል ያዘዘውን የኤክሳይዝ ታክስ ውሳኔ ማገዱን አስታውቋል። የገቢዎች ባለስልጣን ይህንን የዓመታት የኋላ ታክስ ክፍያ አስገድዶ የነበረው የኢትዮጵያ ምግብና መድኃኒት ባለስልጣን የታሸገ መጠጥ የፍራፍሬ ጭማቂ ተብሎ ለመታሰብ ቢያንስ 30 በመቶ የፍራፍሬ ይዘት ሊኖረው ይገባል የሚል ማብራሪያ ከሰጠ በኋላ ነው። ባለስልጣኑ ይህንን መስፈርት አያሟሉም ያላቸውን አምራቾች የአራት አመት ኋላ ታክስ እንዲከፍሉ አስገድዶ ነበር። ይሁን እንጂ የገንዘብ ሚኒስቴር ከኢንዱስትሪ ሚኒስቴር የቀረበለትን ቅሬታ ተከትሎ ውሳኔው የሀገር ውስጥ አምራቾችን ስራ እንዲያቆሙ እስከ ማስገደድ የደረሰ ከፍተኛ ጉዳት ማስከተሉንና ከውጭ ከሚገቡ ምርቶች ጋር ያላቸውን ተወዳዳሪነት እንደጎዳ ገልጿል። በመጨረሻ ሚኒስቴሩ በሕጉ አጻጻፍ ላይ ባለው ግልጽነት መጓደል ምክንያት ከሸማቾች ያልተሰበሰበውን እዳ በአምራቾች ላይ መጫን ፍትሀዊ አይደለም በማለት የገቢዎች ባለስልጣን ውሳኔ መታገዱን አስታውቋል። የኢትዮጵያ መጠጥ አምራቾች ኢንዱስትሪዎች ማህበር ዋና ስራ አስኪያጅ የሆኑት አሸናፊ መርዕድ ለኢንዱስትሪና ፋይናንስ ሚኒስትሮች ይህንን ወሳኝ ውሳኔ በማሳለፍ ላሳዩት ግንዛቤና ድጋፍ ምስጋናቸውን አቅርበዋል። ይህ ለዘርፉ ትልቅ እፎይታ ነው ሲሉም ለሁለት ዓመት ያህል በዘለቀው ትግል ላይ አስተያየታቸውን ሰጥተዋል። ግብጽ የህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ያቀረበችውን ክስ ኢትዮጵያ ውድቅ አደረገች። የኢትዮጵያ ውሃና ኤነርጂ ሚኒስቴር ቅዳሜ መስከረም 24 ቀን 2017 ዓም ባወጣው መግለጫ ግብጽ በሀሰት የተሞላ ቅራኔ የሞላበትና የተዛባ ረዥም መግለጫ አውጥታለች ሲል ከሷል። የግብጽ መግለጫ ኢትዮጵያ የህዳሴ ግድብ ምረቃ ቀን ውሃ ሲፈስ ለማሳየት ስትል ከሚጠበቀው በላይ መጠን ያለው ውሃ ይዛ ነበር በማለት ይወነጅላል። ኤልደና ታደሰ ተጨማሪ አላት። ግብጽ ባለፈው አርብ ለአባይ ወንዝ ውሃ መጨመርና በዚህ ሳምንት በሁለት ሰሜናዊ አውራጃ ለደረሰው የጎርፍ መጥለቅለቅ ኢትዮጵያን ከሳለች። ግብጽ ያልተለመደ ከፍተኛ የውሃ መጠን የምስራቅ አፍሪካ ትልቁ ግድብና በወንዝ ላይ ባለው አያያዝ ነው ብላለች። ግብጽ የህዳሴው ግድብ ወደ ተፋሰስ ሀገራት የሚለቀቀው የውሃ መጠን ይቀንሳል በሚል የግድቡን ሂደት ስታስተጓጉል የቆየች ቢሆንም አሁን ላይ ደግሞ በናይል ዴታ ውስጥ በብሔራንና ሜሮፊያን አውራጃ የተከሰተው የጎርፍ አደጋ በህዳሴው ግድብ የመጣ ነው ስትል ኢትዮጵያን ከሳለች። ግብጽ አሁን ላይ ሀገሪቱ ደቡባዊ አካባቢ ከሚገኘው ከፍተኛው የአስዋ ግድብ ሁለት ሺ ኪሎ ሜትር ርቀት ላይ ከሚገኘው ከኢትዮጵያ የሚመጣው የውሃ መጠን መግታት ባለመቻሉ ውሃው ከፍተኛውን የአሰብ ግድብ ለመልቀቅ መገደዷንም ተናግራለች። ኢትዮጵያ የራስን አቅም መጠቀም መርህ ብትከተልም በግብፅና በሱዳን ግን ኢትዮጵያ ውስጥ ያለው ግድብ ከቀኝ ግዛት ዘመን ጀምሮ የአባይ ውሃን እንዴት እንደሚከፋፈሉ የተደረሰውን ስምምነት የጣሰ ነው ይላሉ። ኢትዮጵያ በበኩሏ ግብፅ የህዳሴ ግድብ በሱዳን ጎርፍ አስከትሏል የሚል ያቀረበችውን ክስ ውድቅ አድርጋለች። የኢትዮጵያ ውሃና ኤነርጂ ሚኒስቴር ቅዳሜ መስከረም 24 ቀን ባወጣው መግለጫ ግብጽ በሀሰት የተሞላ ቅራኔ የተሞላበትና የተዛባ ረጅም መግለጫ አውጥታለች ሲሉም ከሷል። የኢትዮጵያ ውሃና ኤነርጂ ሚኒስቴር የህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት በሱዳን ላይ ጎርፍ ተከስቷል በማለት የግብጽ የውሃና መስኖ ሚኒስቴር መክሰሱን ተከትሎ ተንኮል ያዘለ የተዛባ መሰረት የለሽና በሀሰት የተሞላ በማለት በይፋ በሰጠው ምላሽ አጣጥሎታል። ግብጽ ባሳለፍነው ነው አርብ መስከረም 23 ቀን 2018 ዓ ም ባወጣችው መግለጫ የህዳሴው ግድብ ህገወጥ ስትል የጠራች ሲሆን የግድቡ አስተዳደር በወሰደው ግዴለሽ እርምጃ የተነሳ ኢንዱስትሪያል ጎርፍ ተከስቷል በማለትም ከሳለች። የግብጽ መግለጫ ኢትዮጵያ የህዳሴ ግድብ ምርቃት ቀን ውሃ ሲፈስ ለማሳየት ስትል ከሚጠበቀው በላይ መጠን ያለው ውሃ ይዛ ነበር በማለትም ወንጅላለች። የኢትዮጵያ ውሃና ኢነርጂ ሚኒስቴር በበኩሉ ግድቡ ባይኖርም ባለፈው ክረምት በኢትዮጵያ የዘነበው ዝናብ ሱዳንና ግብጽን በሰውና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል ነበርም ብሏል። ግብጽ ክስተቱን ያቀረበችው ዓለም አቀፉ ህብረተሰብን ለማሳሳትና ሀሰተኛ የተጎጂነት ትርክት ለመፍጠር እንደሆነ ሚኒስቴሩ ጨምሮ ገልጿል። በተጨማሪም የግብጽ ክስ የሱዳን ባለስልጣናት በሀገሪቱ የተከሰተውን ጎርፍ በተመለከተ ከሰጡት ምክንያት ጋር የሚቃረን እንደሆነም በመግለጫው ላይ ሰፍሯል። የሱዳን ግብርናና መስኖ ሚኒስቴር የጎርፉ ዋነኛ ምክንያት ከኢትዮጵያ ጋር ምንም ግንኙነት የሌለው የናይል ገባር ከሆነው የነጭ አባይ የሚመጣው የውሃ ፍሰት መጨመር እንደሆነ መግለጫው ጠቅሷል። የግብጽ መግለጫ በጎረቤቶች ስም የመናገር መብት እንዳላት አድርጎ ያቀረበ መሆኑን የጠቀሰው የውሃና ኢነርጂ ሚኒስቴር የሀገሪቱ ባለስልጣናት በሱዳን የተገለጸውን እውነታችን በማለት ጥፋቱን ወደ ኢትዮጵያ ለማዞር እየሞከሩ እንደሆነም አመላክቷል። ሚኒስቴር መስሪያ ቤቱ ኢትዮጵያ ከሱዳን ጋር የትብብርና የመረጃ ልውውጥ ማዕቀፍ እንዳላት እንዲሁም ደግሞ ህዳሴ ግድብ የጎርፍ አደጋን ለመቀነስ እንዲያስችል በቅርቡ በሀገራቱ ባለስልጣናትና ባለሙያዎች ጋር እንደሚሰራ አክለዋል። ኢትዮጵያ የሃይድሮ ኤሌክትሪክ ግድቦችን በመገንባትና በማስተዳደር ረገድ የረጅም ጊዜ ልምድ ያካበተች ሀገር ነች ህዳሴን ጨምሮ ግድቦችን በማስተዳደር ረገድ ያላት በከፍተኛ የሙያ ደረጃ እያስጠበቀች ትቀጥላለችም ብለዋል የግብጽ ባለስልጣናት በናይል ተፋሰስ ላይ የያዙትን የውሃ የበላይነት ቅዠት በመተው ከተፋሰስ ሀገራት ጋር ለጋራ ትብብርና ብልጽግና የመስራት አዲሱን እውነት መቀበል እንደሚኖርባቸውም አሳስቧል የወጣቶች ኢንቨስትመንት ባንክ ሊቋቋም መሆኑ ተገለጸ። የወጣቶች ኢንቨስትመንት ባንክ ማቋቋም የሚያስችል ስምምነት ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር መፈራረሙን የስራ ክህሎት ሚኒስቴር ገልጿል። የወጣቶች ኢንቨስትመንት ባንክ መመስረት ትላልቅና አዋጭ የሆነ የቢዝነስ ሀሳብ ይዘው የሚመጡ ስራ ፈጣሪዎችን መደገፍ የሚያስችልና ህልማቸውን እውን እንዲያደርጉ ትልቅ እድል የሚፈጥር መሆኑን የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ስምምነቱን በተፈራረሙበት ወቅት ገልጸዋል። ኢትዮጵያ የወጣቶች ሀገር መሆኗን በመገንዘብ መንግስት ወጣቶቹን ተጠቃሚ የሚያደርጉ መሰል ሰፋፊ የልማት ስራዎች አቅዱ እያከናወነ መሆኑንም ሚኒስትሯ ተናግረዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በበኩላቸው የሚቋቋመው የወጣቶች ኢንቨስትመንት ባንክ በአፍሪካ ልማት ባንክ እና በኢትዮጵያ ኢንቨስትመንት ሆልዲንግ የፋይናንስ ድጋፍ የተመሰረተ መሆኑን ገልጸው የባንኩ መመስረት የፋይናንስ እጥረት ለገጠማቸው ስራ ፈጣሪዎች ትልቅ የምስራች ይዞ የመጣ ነው ብለዋል። ልጅ ለእናቱ ገንዘብ ልኳል። በማይታመን ፍጥነት እናት የቤት መገልገያ ዕቃ ቀይረዋል። ታናሽ ወንድሟ የምርቃት ሱፉን መርጧል። ከነጋዴው በደረሳት ፈጣን አጭር መልእክት እህት እዛው በቆመበት ከፍላለታለች። እሱም ወዲያው መረከቡ አስደንቆታል። እሷ የኦንላይን ግብይቷን በአቢሲኒያ ካርድ ፈጽማለች። ትእዛዟ ወዲያው ደርሶላት ተቀብላለች። እሱ ማረፊያ ሆቴሉን ሳይዝ ቢደርስም አቢሲኒያ ካርድ ላይ ያለውን ቁጥር በመላክ ብቻ በፍጥነት ሆቴሉን መያዝ ችሏል። በፈጣኑ የአቢሲኒያ ባንክ የሐዋላና ኢኮሜርስ አገልግሎት ገንዘብ መላክ ፍያ መፈጸምም ሆነ ኦንላይን መገበያየት ሁሉም ይቻላል። አቢሲኒያ የሁሉም ምርጫ ካሽጎ የትኛውም አለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በሞቃዲሾ አዲሾ እስር ቤት ላይ ጥቃት የከፈቱ ሰባት የአልሻባብ ታጣቂዎች በሶማሊያ የጸጥታ ኃይሎች መገደላቸው ተገለጸ። የሶማሊያ የጸጥታ ኃይሎች እሁድ እለት በሞቃዲሾ ከፍተኛ ጥበቃ የሚደረግለትን እስር ቤት ጥሰው የገቡ ሰባት የአልሻባብ ታጣቂዎች መግደላቸውን አስታውቋል። መንግስት በበኩሉ ታጣቂዎቹ የተገደሉት ለስድስት ሰዓታት ከፈጀ ከባድ የተኩስ ልውውጥ በኋላ እንደሆነ አስታውቋል። ቅዳሜ ማታ የአልሻባብ ታጣቂዎች ታስረውበት በሚገኘው በዋና ከተማው ፕሬዚዳንታዊ ቤተ መንግስት አቅራቢያ ጎርካ ጃሊኮ ተብሎ የሚጠራው ማረሚያ ቤት ከሚገኝበት አካባቢ ከፍተኛ የፍንዳታና የተኩስ ድምፅ ተሰምቶ ነበር። አልሻባብ ባወጣው መግለጫ በማረሚያ ቤቱ ታስረው የነበሩ ሁሉንም ሙስሊም እስረኞች ማስለቀቁንና ከፍተኛ ጉዳት ማድረሱን ገልጿል። በመንግስት የሚተዳደረው ሶና የዜና ወኪል በበኩሉ እሁድ እለት እንደዘገበው ታጣቂዎቹ ወደ ማረሚያ ቤት ለመግባት የአገሪቱን ወታደር የደንብ ልብስ ለብሰው እንደነበር ገልጿል። መንግስት ምን ያህል የጸጥታ አባላት እንደተገደሉበት ያልገለጸ ቢሆንም ለተሰቡ ጀግኖች ቤተሰቦች መጽናናት ተመኝቷል። ጎርካ ጂላካው በሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ መቀመጫ ሲሆን በዋና ከተማዋ እጅግ ጥበቃ ከሚደረግላቸው ቦታዎች አንዱ ነው። ታጣቂዎች ወታደር መስለው ወደ እስር ቤት በመግባት የአልሻባብ አባላትን ነጻ ለማውጣት እንደሆነ ተናግረዋል። አፍሪካ ኒውስ በአካባቢው የነበሩ የአይን እማኞችን ጠቅሶ ባሰራጨው ዘገባ በርካታ ተሽከርካሪዎች 25 የሚጠጉ ተጎጂዎችን ከስፍራው ወደ ተለያዩ ሆስፒታሎች ማጓጓዝ ቸውን አስነብቧል። በሶማሊያ የአፍሪካ ኅብረት ኮሚሽን ሊቀመንበር ልዩ ተወካይ አምባሳደር ኤልሀጂ ኢብራሂም ዲኔ ይህ ጥቃት ቡድኑ ለሰው ሕይወት ያለውን ፍጹም ንቀትና በሰላምና በጸጥታ የተገኘውን ውጤት ለመቀልበስ የሚያደርገውን ሙከራ በድጋሚ ያሳያል ብለዋል። በመጨረሻም ቁልፍ የጋዛ የሰላም ድርድር ሊጀመር በመሆኑ ሸምጋዮች በፍጥነት እንዲንቀሳቀሱ ትራምፕ አሳሰቡ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የጋዛን ጦርነት ለማስቆም በሚደረገው ጥረት ውስጥ የሚሳተፉ ሁሉም አካላት በፍጥነት እንዲንቀሳቀሱ ሲሉ አሳስበዋል። ሸምጋዮች በሐማስና በእስራኤል መካከል ቀጥተኛ ያልሆነ የሰላም ድርድር ለማድረግ ዛሬ በግብጽ ሊገናኙ ነው ተብሏል። ውይይቱም ሐማስ በ20 ነጥብ የዩናይትድ ስቴትስ የሰላም እቅድ ታጋቾችን ማስለቀቅና የጋዛ አስተዳደርን ለፍልስጤም ቢሮክራቶች ማስረከብን ጨምሮ አንዳንድ ክፍሎች ከተስማሙ በኋላ ነው። የቡድኑ ምላሽ ትጥቅ የማስፈታቱን ቁልፍ ጥያቄዎች ግልጽ ያላደረገ ሲሆን በጋዛ አስተዳደር ውስጥ የወደፊት ሚና አይጫወትም የሚለው እንዳሳሰበው ተገልጿል። የትራምፕ የመጀመሪያው ምዕራፍ ድርድር በዚህ ሳምንት መጠናቀቅ እንዳለበት ተነግሮኛል፣ እናም ሁሉም በፍጥነት እንዲንቀሳቀስ ጠይቃለሁ ሲሉ በይፋዊ የትሩዝ ማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ትራምፕ ቀደም ሲል ለጋዜጠኞች በሰጡት መግለጫ ታጋቾቹ በቅርቡ መፈታት ይጀምራሉ የሚል ሀሳብ እንዳላቸው ተናግረዋል። ይህ በእንዲህ እንዳለ ሐማስ ለታቀደው እቅድ ምላሽ ከሰጠ በኋላ አርብ ትራምፕ እስራኤልን ወዲያውኑ የቦምብ ጥቃቱን እንድታቆም ቢናገሩም የእስራኤል የአየር ጥቃት ግን በጋዛ ሳ ቀጥሏል። የእስራኤል መንግስት ቃል አቀባይ ሾሽ ቤድሮሲያን እሁድ እለት ለጋዜጠኞች በሰጡት መግለጫ የተወሰኑ የቦምብ ጥቃቶች በጋዛ ሰርጥ ውስጥ አቁመዋል፣ ነገር ግን በአሁኑ ወቅት የተኩስ አቁም ስምምነት የሚባል ነገር የለም ብለዋል። ከጋዛ የወጡ ዘገባዎች እስራኤል እስከ እሁድ ድረስ የአየር ድብደባ እና ታንክ በመተኮስ በጋዛ ከተማ በርካታ የመኖሪያ ህንጻዎች መውደማቸው ተጠቁሟል።